ሰላም ሰላም የተወደዳችሁ እና የተከበራችሁ የአርሰናል ኢንፎ ፕላስ ተከታዮቻችን፣ በዛሬ ስፖርታዊ ዜናችን ላይ በጣም አስደሳች መረጃዎች ከአርሰናል ጨዋቾች ዝውውር ጉዳዮች ጋር በትላንትና ነው ወጥቷል። እሱ በደንብ በሰፊው እንመለከታለን። አርሰናል አሁን ላይ አንድ አጥቂ ለማስፈረም ሙሉ ለሙሉ ውሳኔ ላይ መድረሱን የሚያመላክቱ መረጃዎች አሉ። በክንፍ መስመር ላይ ታዲያ አርሰናሎች ማንን ያስፈርማሉ የሚለውን ነገር በዛሬ ስፖርታዊ ዜናችን ላይ ከምንመለከታቸው ጉዳዮች ውስጥ ማካታቸው መረጃዎች ይሆናል። ከእናንተ እንደሚጠበቅባቸው ቪዲዮ ላይክ እያደረጋችሁ እንድጀምሩልኝ በማጋራት ወደ መረጃዎች ይሳልፍ። የፊት መስመር ዝውውር በተመለከተ በትላንት ነው በጣም ብዙ መረጃዎች ሲዘገቡ ነበር። ፋብሪዚዮ ሮማኖ የሚዘው የወጣው መረጃ በማጋራት መረጃዎችን ልጀምር። በትናንትናው እለት ቤንጃሚን ሲሶኮን በተመለከተ በጣም ሰፊ ነገር ሲዘገብ ነበረ። ተጫዋቹ ላይ 93 ሚሊዮን ዩሮ የውል ማፍረሻ ተለጥፎበታል የሚል ነገር ሲዘገብ ነበር ከዚህ በፊት ነገር ግን እሱ ውሸት እንደሆነ አርሰናል ደግሞ በተለይ ተጫዋቹን ለማስፈረም እውነተኛ ፍላጎት ብቻ ሳይሆን ንግግር ንግግር መጀመሩን በጣም ታማኝነት ያለው ፋብሪዚዮ ሮማኖ አጋርቶታል። እስካሁን ድረስ ከዚህ ተጫዋች ዝውውር ጉዳይ ጋር በተገናኘ ፋብሪዚዮ ሮማኖ ምንም ያወጣው መረጃ የለም ነበር። በትናንትናው ግን በማህበራዊ ሚዲያ ላይ በጣም ብዙ ነገሮች ከአርሰናል ተጫዋች ዝውውር ጉዳዮች ጋር ሲነሱ ነበር። አርሰናል ቤንጃሚን ሲስኮን ለማስፈረም እውነተኛ የሆነ ሀሳቡን ወደ ጠረጴዛ በመውደድ ድርድር መጀመሩን የሚያመላክቱ መረጃዎች ሲዘገቡ ነበር። በተለይ በዚህ ሳምንት እንዳልኳችሁ በጣም ለመለየት የሚከብድ የአርሰናል ዝውውር በጣም አሰልች ነው ይታወቃል። እናም ለመለየት በጣም ግራ የገባ ነበር። ከቤንጃሚን ሶኮ እና ከቪክተር ዮኬሬሽ አርሰናሎች የትኛውን ማስፈረም እንዳለባቸው በቦርድ በተለይ በቦርዱ እና በማይከል አርቴታ ከፍተኛ ክፍተቶች ተፈጥሮ ነበር እና ማይክል አርቴታ ከድሮም ጀምሮ ፍላጎቱ ቤንጃሚን ሲሶኮን እንደሆነ ይታወቃል። ነገር ግን የአዲሱ ስፖርቲንግ ዲሬክተር አንድሪያ በርታ ደግሞ ቪክተር ዮከሬሽን ለማስፈረም እውነተኛ የሆነ ፍላጎት እንደነበረው ይታወቃል። እናም አሁን እንደሚታወቀው ከጁን አንድ ነገ ማለት ነው፣ ነገ ላይ የክረምት የዝውውር መስኮት ይከፈታል። አስር ቀን ከአስር ቀን በኋላ ደግሞ ተመልሶ የአውሮፓ ዋንጫዎች ስላለ የዓለም ዋንጫዎች ስላለ እሱ ስላለ ይዘጋል ተመልሶ ። ስለዚህ አርሴናሎች አሁን ትክክለኛ የሆነን ንግግር መጀመራቸውን የሚያመላክት ቲም ኒውስ ኤንድ ቴክስም ዘግቦታል። አርሴናሎች ተጫዋቹን ለማስፈረም ንግግር ማድረጋቸውን የሚያመላክት መረጃዎች ተዘግቦ በአርሴናል አሁን በሁለቱ ወገኖች የሸሽጎ ዝውውር ንግግሮችን እንዲጀምሩ ፍቃድ መሰጠታቸውንም አሁን ቲም ኒውስ ኤንድቲክስ ካጋራው መረጃ መረዳት እንችላለን። ቲም ኒውስ ኤንድቲክስ በዘገበው መረጃ መሰረት አርሴናሎች ተጫዋቹን ለማስፈረም አሁን በተጫዋቹ ሁኔታ አሪቪሌቪዚንግና አርሴናል ድርድር መጀመራቸውን የሚያመላክት ነገር ሲዘገብ ነበረ። ቤንጃኩፍም ከአርሴናል የተጫዋች ዝውውር ጉዳይ ጋር በተገናኘ ትላንትና ሁለት ያወጣው መረጃ ላጋራቸው አርሴናሎች በቤንጃሚን ሲሶኮ ላይ እውነተኛ ፍላጎት እንደነበራቸው ይታወቃል። ለረጅም ጊዜ ተጫዋቹን ሲከታተሉት ነበረ። ማይክል አርቴታ በጥሬ ዝውውር መስኮት ለማስፈረም ጥረቶችን አድርጎ ነበረ ነገር ግን ጥረት አልተሳካም ነበር። አሁን ላይ ግን አርሴናሎች ተጫዋቹን ለማስፈረም ትክክለኛ የሆነ እንቅስቃሴ በተጫዋች ዝውውር ጉዳይ ላይ ትክክለኛ የሆነ እንቅስቃሴ መጀመራቸውን የሚያመላክቱ መረጃዎች እየወጡ ይገኛሉ። አንዳንድ መረጃዎች እውነተኛነታቸው እንኳ ቢያጠራጥሩ እስከ 89 ሚሊዮን ዩሮ ድረስ የተጫዋቹ የውል ማፍረሻ እንደሆነ ሲዘግቡ ነበረ። ነገር ግን አርሴናሎች ቁርጠኛ የሆነ ፍላጎት እንዳላቸው እና ትክክለኛ የሆነ እንቅስቃሴ በቤንጃሚን ሲሶኮ ሁኔታ ላይ እንደተንቀሳቀሱ እየተዘገበ ይገኛል። ቲም ኒውስ ኤንድ ቲክስ ከዚህ ተጫዋች ዝውውር ጉዳይ ጋር ያስነበውን አንድ መረጃ ላጋራቸው፣ ምክንያቱም ተጫዋቹን በተመለከተ በትላንትና ሰፋ ያለ ነገር መረጃ ሲወጣ ነበር ብያቸዋለሁ። አርሴናሎች አሁን የ ቤንጃሚን ሲስኮ ዝውውር ለመጨረስ ንግግር መጀመራቸው ከየትኛውም ክለብ በተሻለ አሁን አርስ ያለው ትክክለኛ ንግግር ጀምሮ ተጫዋቹን እንደሚታወቀው ብዙ ክለቦች ይፈልጉታል። ለምሳሌ ቼልሲዎችም ተጫዋቹን ለማስፈረም ፍላጎት ነበራቸው። አሁን ላይ ግን ቼልሲዎች ሀሳባቸውን ቀይሮ ቪክተር ዮከረሽን ለማስፈረም ከማንቸስተር ዩናይትድ ጋር ፉክክር ውስጥ በገበያ ለመግባታቸውን የሚያመላክቱ ዘገባዎች ሲወጡ ነበር። ማንቸስተር ዩናይትድ እንደሚታወቀው ቪክተር ዮከረሽን ማስፈረም ይፈልጋል። ነገር ግን ተጫዋቹ ወደ ቻምፒዮንስ ሊግ የገባ ክለብ መሄድ እንደሚፈልግም አስቀድሞ ተናግሯል። አሁን ላይ በቬክተር ዮከረሽ ጉዳይ ላይ አርሰናል አሁንም ቢሆን አለ አንድ መታወቅ ያለበት ነገር ቤንጃም ኮብ ሲዘግብ አሁንም ቢሆን የመጀመሪያ ተመራጩ ቤንጃሚን ሲሶኮ ኮኳ ቢሆንም ቪክተር ዮከረሽ ላይ አርሴናል የቤንጃሚን ሲሶኮ ዝውውር በተለይ የገንዘቡ መጠን የሚጋነንባቸው ከሆነ ቀጥታ ወደ ቪክተር ዮከረሽ ይመለሳሉ ሲል ገልጿል። ማይከል አርቴታ እንደሚታወቀው ለምን ቤንጃሚን ሲሶኮ መረጠ የሚለውን ነገር እንመልከም። በተለይ በሁለቱ ዝውውር ላይ ከትኩረት በጣም የተደረገበት ተጫዋች ቤንጃሚን ሲሶኮ ነው። ቪክተር ዮከረሽም እንደሚታወቀው በጣም ድንቅ የተባለ አጥቂ ነው። ነገር ግን በአርሴናል በኩል በተለይ ለማይከል አርቴታ ጮት ይመጥናል ብሎ ያመነበት ማይከል አርቴታ ቤንጃሚን ሲሶኮ ቁመቱ እንመልከተው፣ ቁመቱ ሜትር ከዘጠና አምስት ነው። ፊዚካሊ በጣም ፈጣን ነው። በተለይ ደግሞ ከቁመቱ በተጨማሪ ቤንጃሚን ሼሽኮ በጣም ሩጫዎችን ማሸነፍ የሚችለው አንድ ለአንድ ዱዋልን ማሸነፍ የሚችል ተጫዋች ነው። በተለይ ደግሞ የአርሰናል ጨዋታ አንዳንድ ጊዜ የአየር ላይ ኳሶቹን አርሰናሎች ይጫወታሉ። ስለዚህ ኤርቦል ዱዋል ላይም ይህ ተጫዋች ማሸነፍ ይችላል። ስለዚህ ዋነኛ ተመራጭ ያደረገበት ምክንያት የአየር ላይ ኳሶቹን ማሸነፍ መቻሉ፣ በዛ ላይ ደግሞ ተጫዋቹ ከድሜ ማንጻት ሲያወጣ ስንመለከተው እድሜውም ለአርሲያል ፕሮጀክት ይሆናል ተብሎ ይጠበቃል። ነገር ግን አሁን አንድሪያ በታ የሚፈልገው ተጫዋቹ በአርሲያል ቤት መቶ ቀታ አሁን ላይ የአርሲያል ትረስት ፕሮሰስ ወደ መገባደጃው ደርሷል። ስለዚህ ዋንጫ ውስጥ በቀጣይ በተለይ ማይከል አርቴታ ዋንጫ ለማምጣት ይገደዳል። ምክንያቱም አምስት ዓመት በአርሲያል ቤት ሲቆይ አንድ ኮሚኒቲ ሽልድ እና አንድ ኤፍኤ ካፕ ብቻ ነው ማይከል አርቴታ ማሳካት የቻለው። ስለዚህ በቀጣይ ታዲያ ብዙ ነገሮችን መስራት እንደሚጠበቅበት እየተገለጸ ይገኛል። ዘሰን ታዲያ ከዚህ ተጫዋች ዝውውር ጉዳይ ጋር በተገናኘ ያጋራውን መረጃ ልንገራቸው። የአርሰናል ለባ የሆኖ ቤንጃሚን ሲስኮ ክለቡን በተቻለ መጠን በፍጥነት መልቀቅ እንዳለበት ተነግሮታል። ዘሰን እንደዘገበ ከሆነ አርቢ ሌብዚንግ ለሸሽቆ ፈጣን ሸያጭ እንደሚፈልጉም ተዘግቧል። አርሰናል በቀጣይ ሳምንታቶች ውስጥ ተጫዋቹን ለማስፈረም እውነተኛ የሆነ ፍላጎትና በራስ መተማመን እንዳላቸው ደግሞ እየተዘገበ ይገኛል ከዘሰን ዘገባ ለመረዳት የምንችለው ነገር አርሰናል በቀጣዮቹ ሰዓታት ቤንጃሚን ሴሰኮን እየላይ ለማስፈረም እርግጠኛ መሆናቸውን ተዘግቧል ቀደም ሲል ነግራችሁ ነበር አርሰናል ቤንጃሚን ሴኮን መርጦ ድርድር በይፋ ጀምሯል 80 ሚሊዮን ዩሮ የውል ማፍረሻ እንደሚሆንም ይጠበቃል ሲል ተዘግቧል የውል ማፍረሻው በተመለከተ እውነተኛ የሆነ ነገር መረጃ የለም አንዳንድ መረጃዎች 79 ሚሊዮን ዩሮ ይላሉ አሁን ላይ ደግሞ እንዳልኳቸው 80 ሚሊዮን ዩሮ ይባላል እስካሁን ድረስ ግን እውነተኛ የሆነ መሬት ላይ በተለይ መሬት ላይ ያለው ነገር እስካሁን ድረስ አልተለየም። ቤንጃሚን ሶኮ ግን አሁን አርሴያል ራዳር ውስጥ የገባ ተጫዋች እንደሆነ ተለይቷል። በክንፍ መስመር ላይ አርሴያሎች አሁን ማንን እየተመለከቱ ይገኛል የሚለውን ነገር ግን በደንብ እንመልከት። ምክንያቱም አርሴያሎች ኒኮ ዊሊያምስን ከክረምት የዝውውር መስኮት ላይ እንደሚያስፈርሙ እውነተኛ ማለት ትክክለኛ የሆነ በራስ መታመናቸዋል። አሁን እዚህ ተጫዋች ላይ ማን ነው በገበያው ላይ እየተሳተፈ ያለውን ነገር የሚለውን እንመልከት። ሁሎች ተጫዋቹን ለማስፈረም አሁን ላይ ተጫዋቹን በቅርበት የሚከታተሉ ክለብ መሆናቸው ደግሞ ተለይቷል። ይህ ደግሞ ለአርሰናል በጣም ነገሩን ከባድ ያደርገዋል። ምክንያቱም ሊቨርፑሎች እንደሚታወቀው በክረምት ዝውውር መስኮት ሉዊስ ዲያዝን ለመሸጥ አሁን ላይ ገበያ ላይ ተጫዋቹን ክፍት አድርጎታል። ከተለያዩ የሳውዲ ክለቦች ተጫዋቹን ለማስፈረም በተለይ አልናስሮች ሉዊስ ዲያዝን ለማስፈረም እንቅስቃሴዎች እያደረጉ መሆኑ ይታወቃል። ባርሴሎናዎችም የተጫዋቹ ፈላጊ ሆነው በቅርብ ሳምንታት ስማቸው በሰፊ ሲያያዝ ነበረ። ነገር ግን ተጫዋቹ ላይ እየተለጠፈበት የገንዘብ መጠን ባርሴሎች ከፍተኛ ይሆናል ብለው ስላሰቡ አሁን ላይ ደግሞ ሉዊስ ዲያዝ ከሉዊስ ዲያዝ በተሻለ ሌላ ተጫዋች ደግሞ እያፈላለጉ ይገኛሉ። ሉዊስ ዲያዝ በክረምት ዝውውር መስኮት ሊቨርፑልን ከመልቀቁ ጋር በተገናኘ ሊቨርፑሎች አሁን ላይ ኒኮ ዊሊያምስ ላይ ትክክለኛ ፍላጎት እንዳላቸውና በክፍ መስመር ላይ የሉዊስ ዲያዝን ተተኪ ለማድረግ ትክክለኛ የሆነ እርምጃ መጀመራቸውን የሚያመለክቱ መረጃዎች ሲወጡ ነበረ። በክረምት የዝውውር መስኮት አርሰናሎች በክፍፍር ላይ ኒኮቪላ ምስል ለማስፈረብ አቅዷል። ጥሩ የተባለ እንቅስቃሴ ግን እስካሁን እያደረጉ አይደለም የሚል ነገር መረጃዎች ስመለከት ነበረ። ኢቪኒንግ ስታንዳርድ እና ፉትቦል ኢንሳይደር ይዞት በወጣው መረጃ መሰረት ይህን ተጫዋች ለማስፈረብ በቅርብ ሰዓታቶች ውስጥ ሊቨርፑሎች ጥሩ የተባለ እንቅስቃሴዎችን በተጫዋቹ ዝውውር ጉዳይ ላይ ንግግሮችን ለማድረግ ማሰባቸው እና የተጫዋቹን ሁኔታ እያጤኑ መሆናቸውን የሚያመላክቱ መረጃዎች እየወጡ ይገኛሉ ። ስለዚህ አርሴያሎች አሁን እንደ አማራጭነት እየተመለከቱ ያለውን ተጫዋች እንመልከት። ሮድሪጎን በተመለከተ አርሴያሎች አሁንም ፍላጎታቸው አልቀነሰም። ተጫዋቹ ላይ የተለጠፈበት የገንዘብ መጠን ምንም እንኳን አርሴያሎችን ለተጫዋቹ ገንዘብ ለማውጣት ቢቸገሩም፣ ነገር ግን አርሴያሎች እንደሚታወቀው በክረምት የዝውውር መስኮት ከክለቡ ብዙ ተጫዋቾችን እንደሚለቁ ይታወቃል። ስለዚህ ከተጫዋቾች የሚገኙ ሽያጭና በእንግሊዝ ፕሪሚየር ሊግ የሚያገኙት ገንዘብ መጠን አለ። ለተጫዋች ዝውውርም የተበጀተለት በጀት አለ። እስካሁን ድረስ ግልጽ የሆነ ነገር የለም። እስከ መቶ ሚሊዮን ፓውንድ ድረስ ለተጫዋች ዝውውር ቦርድ ተበጅቶለታል፣ የሚል ነገር አለ። ነገር ግን የአርሲያል ቦርዶች ግልጽ ማድረግ አልፈልጉም። በተለይ የተጫዋች ዝውውር ምን ያህል ገንዘብ አርሲያሎች ለመውጣት እንዳሰቡ እስካሁን ድረስ የወጣ ነገር የለም። በአብዛኛውን የተጫዋች ዝውውር በተመለከተ አርሲያሎች ነገሩን ለመደበቅ መወሰናቸውን የሚያመላክት ነገሮች አሉ። ስለዚህ የተለየና የታወቀ ነገር የለም። አርሰናል አሁን ላይ ታዲያ በክረምት የዝውውር መስኮት የክፍ መስመር እንደሚያስፈርም ይጠብቃል። በአጥቂ መስመር ላይ ግን ሁለት አማራጮች እንዳላቸው ቀደም ብዬ ነግሬያችኋለሁ። በትናንትና ሁለት በጣም ሰፋ ያሉ መረጃዎች ሲወጡ የነበረው ቤንጃሚን ሲሶኮ እና አርሰናልን የሚያመላክቱ በተለይ ሁለቱን ስቦች የሚያጣቅስ ነገሮች ነበር ሲወጣ የነበረው። ነገር ግን አሁን ላይ አንድ ነገር ደግሞ በጣም ትኩረት ሊሰጠው የሚገባ ነገር አለ። የቤንጃሚን ሲሶኮ ዝውውር የተለጠፈበት ገንዘብ አርሰናሎችን ከገበያው ሊያስወጣቸው የሚችልበት እድል እንዳለ ደግሞ መረዳት አለብን። ምክንያቱም ከፍተኛ ገንዘብ ነው ተጫዋቹ ላይ እየተለጠፈበት

ገንዘቡ መክፈል የማይችል ከሆነ እንደ ሁለተኛ አማራጭ በትኩረት የሚመለከተው ተጫዋች ቪክቶሪ ኮረሽ እንደሆነ ከቤን ጃኮብ ዘገባ መረዳት እንችላለን። ነገር ግን የቪክቶሪ ኮረሽ ዝውውር ጉዳይ ላይ በተመለከተ ደግሞ በጣም ሊያሳስበን የሚችለው አንድ መረጃ አለ። ምክንያቱም ቼልሲዎች አሁን ዝውውር ላይ በጣም ፈጣን ናቸው። ሊያም ዲላፕን ከማንቸስተር ዩናይትድ በቅርብ ሳምንታት እንዴት በፍጥነት እንደ አስፈረሙት ሁላችንም የምናውቀው ጉዳይ ነው። ስለዚህ በተጫዋች ዝውውር ጉዳይ ላይ በንቃት አርሴናሎች መንቀሳቀስ የማይችሉ ከሆነ፣ በተለይ ደግሞ ዳጎስ ያለ ገንዘብ ለተጫዋች ዝውውር ማውጣት የማይችሉ ከሆነ ተቀናቃይ ክለቦች አሁን ላይ እያወጡ ያሉት ገንዘብን መመልከት በጣም በቂ ነው። ሊቨርፑሎች እንኳን በቅርቡ 130 ሚሊዮን ዩሮ ለዊርት ዝውውር አውጥቷል። ስለዚህ ክለባቸውን የሚገነቡበትን መንገድ ስንመለከተው በጣም የሊቨርፑል ክለብ አገረባ በጣም ያስደነግጣል። በቀጣይ ደግሞ እንግሊዝ ፕሪሚየር ሊግ ላይ አርሴያል ከሊቨርፑል ላይ ብርቱ ፉክክር እንደሚጠብቀው ይጠበቃል። ከዛም በተጨማሪ ማንቸስተር ሲቲም ቡድኑን በቀጣይ አጠናክሮ እንደሚመጣ ስለሚጠበቅ አርሴያሎች በክረምት የዝውውር መስኮት በዝውውሩ ላይ የነቃ እንቅስቃሴ ማድረግ የማይችሉ ከሆነ በቀጣይም እንግሊዝ ፕሪሚየር ሊጉ ላይ ለመወዳደር ብርቱ የሆነ ፉክክር ከሊቨርፑል እና ከማንችስተር ሲቲ ይጠብቃቸዋል። በገበያው ላይ አሁን ላይ ታዲያ አርሰናሎች መጀመሪያ ቅድሚያ ሰጥተው እየተንቀሳቀሱበት ያለው ነገር የአጥቂ መስመር ችግር መቅረፍ ነው። ማይከላቴታም ለቦርዱ ተጫዋች ዝውውሩን በተመለከተ ማስጠንቀቂያ ሰጥቶ ነበረ። ምን እንደሚያስፈልገውም ግልጽ አድርጎ ነግሯቸዋል። ቦርዱ ማምኖበታል። የአጥቂ መስመር ላይ ታዲያ አሁን ላይ በደንብ አሰስ እያደረጉ እና ኤክስፕሎት እያደረጉ የሚመለከቱት ሁለት ተጫዋቾች እንዳሉ ይታወቃሉ። ቤንጃሚን ሲሶኮ እና ቪክቶሪ ክርሾ ትላንትና ግን በጣም በሰበር በሰበር እንዳልኳቸው ቀደም ሲል ገልጬላችኋለሁ። ሲወጣ የነበረው ቤንጃሚን ሲሶኮ በተመለከተ ጋር በጠረጴዛ መሬት ላይ ወርደው ጠረጴዛ ከማስወራት በዘለለ በጠረጴዛ መሬት ላይ ወርደው የተጫዋቾች ዝውውር ጉዳይ ለመጨረስ ጥሩ ስራዎችን እየሰሩ መሆናቸውን የሚያመላክት ነገሮች በትናንት ነው ተዘግቧል። ስለዚህ አርሰናል እውነተኛ ፍላጎት በቤንጃሚን ሲሶኮ ላይ አለው። ምንም እንኳን በቤንጃሚን ሲሶኮ ላይ ትክክለኛ የሆነ ፍላጎት ቢኖ፣ እንዳማራጭ ግን ቪክተር ዮክሬሽን ከጎን ለጎንም ከሚመለከታቸው ተጫዋቾች ውስጥ ተጠቃሽ ያደርገዋል። ወደ ለኛ ስፖርት ዜናችን ስንመለከት ገብርኤል ማርቴ የተመለከተ መረጃ ላገራችሁ። ባርሴሎና እንደሚታወቀው ሉስ ዲያዝን ከሊቨርፑል ለማስፈረም አንዳንድ ነገሮችን ሲመለከት ነበር። ነገር ግን ተጫዋቹ ላይ እየተለጠፈበት ገንዘብ ቀደምም ሲል እንደነገርኳቸው ብዙ ነው ብሎ ስላሰበ ይገባል። በተለይ ለሉስ ዲያዝ የተለጠፈበትን ገንዘብ መክፈል አሳማኝ ሆኖ ስላላገኘ አሁን ማርሴልን በተመለከተ አሁን አርሴናሎች የተጫዋቹ ሁኔታ እየተካተሉት ይገኛሉ። አርሴናሎች ቀደምም ሲል በተለይ ለሊያንድሮ ትሮሳርድ እና ለገብርኤል ማርቲኔሊ የሚመጥን የገንዘብ መጠን የሚመጣላቸው ከሆነ በክረምት የዝውውር መስኮት ተጫዋቹን ለመልቀቅ ፈቃደኛ መሆናቸው ይታወቃል። ሊያንድሮ ትሮሳርድ በተመለከተ ኮንትራት እስካሁን ድረስ ተጫዋቹ አላደሰም። ይህም ተጫዋች ከሳውዲ ክለቦች በተለይ ደግሞ አልናስር እና አሊታድ ተጫዋቹን ለማስፈረም ፍላጎት ካላቸው ክለቦች ውስጥ ተጠቃሽ ያደርጋቸዋል። ታዋቂው የሳውዲ ጋዜጠኛ አሊባድ ተጫዋቹን በተመለከተ የዘገበ መረጃ ይህንን ይመስላል። በክንፍ መስመር ላይ ታዲያ ሲያሎች አሁንም ቢሆን የሉክማንን ጉዳይ በተመለከተ ከሚያጠኑ ክለቦች ውስጥ ተጠቃሽ ያደርጋቸዋል። ሉክማንን በተመለከተ አርሲያሎች በጥቂት ሳምንታቶች ስማቸው ሲያያዝ ነበረ። አርሲያል በተለይ በክረምት ዝውውር መስኮት በጣም ከብዙ ሰዎች ጋር ስሙ ተገናኝቷል። አሁን ለምሳሌ አድራጎ አንቶኒያ ጎርደንን እንኳን ስናለሰው አርሲያሎች ተጫዋች ማስፈረም እንደሚፈልጉ ስማቸው ሲያያዝ ነበር። እውነተኛ ፍላጎት አላቸው ወይስ የላቸው የሚለው ነገር ግን መሬት ላይ የወረደ ነገር እስካሁን ድረስ በቤንጃሚን ሲስኮ እና በቪክተር ዮከረስ ላይ ጉዳይ ላይ ነው። አርሲያሎች ስማቸው በሰፊ እየተነሳ ያለው አንቶኒ ጎርዶንን በተመለከተ አርሲያል የተጫዋቹ ሁኔታ በተመለከተ ኒውካስትሎችን ጠይቋል። ኒውካስትሎችም በተጫዋቹ ዝውውር ጉዳይ ላይ በተመለከተ 80 ሚሊዮን ፓውንድ መክፈል እንዳለባቸው ለአርሲያሎች አሳውቋል። ይህን ተጫዋች በተመለከተ ሊቨርፑሎችም ተጫዋቹን ማስፈረም ይፈልጋሉ ስለ ዚህ ያለው ነገር በጣም ትንሽ ወሰብሰብ ያለ ነገር ይመስላል። እስካሁን ድረስ ግን አርሲያሎች የሮድሪጎን ጉዳይ በደንብ እያጤኑት ይገኛሉ። ተጫዋችን ለማስፈረም አሁን ላይ በተጫዋቹ ዝውውር ላይ ቼልሲዎችም ገብተዋል። ስለዚህ የተጫዋቹ ፉክክርን አሁን ላይ ተጫዋቹን ለማስዘዋወር በተለይ እስከ መቶ ሚሊዮን ሮ ዩሮ ድረስ መክፈል እንዳለባቸው ለአርሲያሎች ተነግሯቸዋል። ቼልሲዎች እውነተኛ የሆነ ፍላጎት ስላላቸው አሁን አንድ እርምጃ ለመራመድ እና ጥያቄ ይፋዊ የሆነ ጥያቄ ለማቅረብ ከአርሰናል ቤት በተሻለ ጥሩ የተባለ እንቅስቃሴዎችን በሮድሪጎ ላይ ከሚያደርጉ ክለቦች ውስጥ ቼልሲዎችን ተጠቃሽ ያደርጋቸዋል ከኮንትራት ጉዳይ ጋር በተገናኘ ሁለት ሶስት ነገሮች ለአንሳ እና የዛሬ ስፖርታዊ ዜናችን ላይ እጨርሳለሁ አልባት ነው በኮንትራት ጉዳይ ጋር በተገናኘ ገብርኤል መጋለሽን የተመለከተ መረጃ ላጋራችሁ ገብርኤል መጋለሽ እንደሚታውቀው በአርሰናል ቤት እስከ ሀያ ሰላሳ የሚያቆየውን አዲስ ኮንትራት ለመፈራረም መስማማቱን በትናንትናው እለት ፋብሪዞ ሮማኖ ካጋራው መረጃ ለመረዳት እንችላለን ሌላኛው በአርሰናል ቤት በቅርብ ሳምንታቶች ውስጥ አዲስ ኮንትራት ይፈርባል ተብሎ የሚጠበቀው ዊሊያም ሳሊባ ነው የዊሊያም ሳሊባ ነው ኮንትራት ጉዳይ የተመለከተ አርሰናሎች አሁን ላይ በትኩረት ከሚሰሩባቸው ቦታዎች ውስጥ ተጠቃሽ ያደርጋቸዋል ከዛም በዘለለ በኮንትራት ጉዳይ ላይ ቶማስ ፓርቴል የተመለከተ መረጃ በጥቂት ሳምንታት በተለይ ደግሞ ያው ለአርሰናል ቅርብ የሆነው መረጃ በተደጋጋሚ ጊዜም እንደምላችሁ ቲም ኒው ሴንድቲክስ ነው ቲም ኒው ሴንድቲክስ በወጣው መረጃ መሰረት አርሰናሎች የ ቶማስ ፓርቲን ኮንትራት ጉዳይ ሁለት ዓመት የሁለት ዓመት ኮንትራት አርሴናሎች አቅርቦለታል። ለተጫዋቹ አሁን ላይ የመቀበልና ያለመቀበል ውሳኔ በቶማስ ፓርቲ ላይ ይሆናል። የደሞዙን ጉዳይ በተለይ መስማማት የሚችሉ ከሆነ በደሞዝ ጉዳይ ላይ አርሴናል እና ቶማስ ፓርቲ እስካሁን ድረስ አልተስማሙ። በተለይ የማርቲ ዙቤንዲ መምጣት በአርሴናል ቤት የስኳድ ዴብዝ ከመጨመር በዘለለ ቶማስ ፓርቲ እንዲለቅ ምንም ግፊት አያደርግም። ምክንያቱም ቶማስ ፓርቲን አርሴናል የሚለቁ ከሆነ ሌላ ጫና ውስጥ ይገባሉ። ምክንያቱም ጆርጅንሆን አስቀድሞ የለቀቁት አርሴናሎች ቶማስ ፓርቲን የሚለቁ ከሆነ ዲኤምኤፍ የማልመስመር ተጫዋች ማምጣት ግዴታ ውስጥ ስለሚገቡ በአርሴናል ፕሮጀክት ውስጥ በዝውውር በዝውውር እቅድ ውስጥ ደግሞ ይህ ነገር ስላለ የቶማስ ፓርቲ ኮንትራት በእውኑ አርሴናል ቤት ውስጥ የመቆየት እድሉን ሰፊ ያደርጓል ማለት ነው። በአርሴናል ቤት ያለ መረጃ ይሄን ይመስላል። በሌላ ቪዲዮ እስክንገናኝ መልካም ጊዜ ተወኞ ቻው።